ሳታነብ የፈረመችውን ኤፍራታ ጉዳ መጣባት። ሰሞኑ እንዳያችሁት ምንም ሳትል ወረቀቱን ሳታየው ይሄን አንቺ የምትፈርሚበት ነው፣ የባለመፈረምሽ ስራዎችን ወደኋላ እየቀሩ ነው ሲል በሲስተም ያስፈረማት ፊርማ። ይህ ፊርማ ምንድን ነው? አፌት የሚሰራው ድርጅት እንደምናውቀው ያው ህገ ወጥ ድርጅት ነው። ከውጭ ሀገር አደንዛዥ እጽዎች እያስገባና እንዲሁም ደግሞ የሴቶችን መሸጥ ወይም ደግሞ የሴቶች ዝውውር ህገወጥ ስራ ነው የሚሰራው። ሴቶቹ ያገታቸው ታውቃለች። ስለዚህ የዛን ድርጅት ባለቤት እሱ ነው። አሁን ግን ይህ ህገወጥ ስራው ናታን እንዳያችሁት ከልዩ ኃይል ጋር ነው ወይስ መርመሪ ጋር እየሰራ ነው። ያ ማለት ያፌትን፣ እንደዚሁም ደግሞ እሱን ብቻ ሳይሆን እሱን የሚመሩ ወይም ደግሞ ከሱ ጋር የሚሰሩ በሙሉ የህግ ማቅረብ ነው። ናታን ይህን ስራ የሚሰራ ያለው ከማይታወቁ በድብቅ ከሚሰሩ ከህግ አካል ጋር ይህ ደግሞ እየተከታተለው እንደሆነ ያፌት ያውቃል። ስለዚህ ያፌት ምናሰበ ናታን ሊያስይዘው፣ እንዲሁም ደግሞ እንደምታውቁት የበላዩ ሆኖ ነው የሚሰራው። ይህን የበላይ መሆኑ ደግሞ ያፌትን አናዶታል። አሁን ምናሰበ ይህ ተንኮለኛ ሰውዬ ምናልባት ይህ ካስያዘኝ እኔ ነኝ የምጎዳው ብሎ ሙሉ የድርጅቱ ባለቤት ኤፍራታ አደረጋት። ያው ወረቀቱም እንደዛ ነው የሚለው ኤፍራታ ደግሞ ይሄን አላያችውም፣ ሰታይ ነበር የፈረመችው። ከዚህ በኋላ ማንኛውም ጥቃት ቢደርስ የናታ ብቻ ሳይሆን እሱን የሚመለከት ህገ ወጦች ተጠያቂ ናቸው ብሎ ቢመጣው ያን ድርጅት በኤፍራታ ስም ስለሆነ ተጠያቂዋ ኤፍራታ ነች። ስለዚህ አሁን የምትያዘው ይህን ናታን ከተሳካለት የሚያስይዘው ያፌት ስለሆነ ያፌት ደግሞ ሼ ብልጦ፣ እንግዲህ ሙሉ ድርጅቱ በኤፍራታ ስም አዝሮታል። ምክንያቱም ፈርማለች። አንዳንዴ ሳታነቡ እንዳትፈርሙ የሚባለው ይሄ ነው። ከዚህ በኋላስ ይህን ድርጅት ተያዘ ይባላል። የሚያስይዘው ደግሞ ናታ ነው። ሶ ባለቤቱ ያፌት ነው ተብሎ ሲጠበቅ ባለቤቷ ኤፍራታ ስትሆን አስባችሁታል? ምን እንደሚያጋጥማቸው ጫክኖስ ሲያስያዘት ይሁን ያሳስራት ይሁን እሷ መሆኗን ሲያቅ ምን ይሰማዋል? ይህ የአፌት ተንኮለኛ ሆን ብሎ ኤፍራታና ናታን ለመፈተን ሴ ነው፣ አንደኛ ለመፈተን ሁለተኛ ደግሞ እሱን ጦስ እንዳይሆን ምንም እሱን እንዳይነካ ጦስ የምትሆነው ኤፍራታ ነች። በዛ ላይ ደግሞ እንደምናያት እርጉዝ ነች። ስለዚህ ይህ ወጥመድ ነው ያጠመደላት ማን አቶ ያፌት ከዚህ በኋላስ ብትያዝ እናታን ጨክኑ ያሲዛታል ያሳስራታል ድርጅቱስ ያሲዘዋል ምንድን ነው የሚፈጠረው ማየት ነው ነው ሌላው ይሄ በቅርብ የመጣ ማን የሚባል አቤ ለሚባል ሁሉም ሰው የማይወድ እሱስ ከማጋ ነው የሚሰራው ለማን ነው የሚሰራው እንደምናየው ያፌትም እጅግ በጣም ነው የሚጠላው አይወደውም ምንስ ለምንስ ለመስራት አቅዱ ነው? ሆን ብሎ ደግሞ እዛ ቤት መግባቱ የማን ነው የሚሰራው? ከማን ነው የሚሰራው? እንደምናየው ካፌትም አይደለም የሚሰራው፣ ከናታም አለቃ ከሴትዮዋን ጋርም አይደለም የሚሰራው። እሱስ የሚሰራው የማን ነው? ይህም ሌላ ጥያቄ ነው። ሌላ ትናንትና እንደ ዳጊ ናጺ የጦራትን ልጅ ምንድን ነው ምንድን ነው የምፈልጉት? እሷስ ምንድን ነው የምትሰራው? ይህም የሚታወቅ ነገር የለም። እኔ ሳስብ ከዛ በፊት የአፌት ቤት ገብታ የምትሰራ ነበረችዋን ልጅ ነች የሆነ ነገር ፈልገው ይመስለኛል። ሌላ አቤልስ ከገነት ምንድን ነው ፈለገው? እንግዲህ ልጅሽ ጋ ነው የምንሰራው፣ ወይም ደግሞ ያለሁት ልጅሽ ጋ ነው የምኖረው፣ እኔናንቺ ከተሰማማን አለ፣ እኔናንቺ ከተሰማማን ልጅሽ አገኛኝሻለው ነው ወይስ ደግሞ ከገኒ ምንድን ነው ፈለገው ሲጀመር የማን ነው የሚሰራው? ከማ ጋር ነው የሚሰራው? ከአፌት ተጣልቶ ኤፍራታን ለመውሰድ ነው ወይስ ምንድ ነው? የባሰ ከአፌት የባሰ ተንከሲስ ያቤል ነው ማለት ነው። ሌላ ምናልባት ይሄን ድርጅት ከተያዘ የአፌት ጥያቄ የማይሆንበት ምክንያት ምንም ያለ አይመስለኝም። የፈለገው እሷ ብትሆንም ስሙ ማለት ነው። ከዚህ በፊትም አንድ ቀን አድሮ ወጥቷል። ፖሊስ ጠባ እንዳያችሁ አልታሰረም። እዚህ ጋር ምናልባት መግለጽ የፈለጉት የህግ በላይነት ወይም ደግሞ ህግ አስከባሪ የለም ለማለት ይመስለኛል። ግን ቢሆንም የተወሰነ አለ። ይሄን ያክል ገደል መክተት የህግ አካላት አግባብ ነው ብዬ አላስብም። በእንደዚህ አይነት ሲሰራ እንትኑ ማለት አለባቸው። ምክንያቱ ምንድን ነው? የምር ህግ የለም ወይ? አው ህግ የለም ይታወቃል። ግን ይሄን ያክል አይደለም ልክ እንደ ያፌት ናክል ወንጀል እንደሰራ ሰው ወንጀል እንደሰራ ሰው በአንድ ቀን በሁለት ቀን እንደዚህ የሚወጣ ሳይሆን ተደጋግሞ ብዙ ወንጀል የሰራ ሰው እንደዚህ በአንድ ቀን መውጣት የለበትም። የፈለገውን ህግ በሀገራችን ባይኖርም በህግ ስራን እንደዚህ አይነት መክተት ገደል መክተት አግባብ ነው ብዬ አስብም። የተወሰነ ቢሆን ይሰራል እንደ ያፌት ይናክል እንትን አይልም። ስለዚህ የእነሱንም ሞራል እየጠበቅን ማለት ነው። ሌላ ያው ቤዛን፣ ያው እስካሁን ድረስ ናታን እንደምትወደው ነው ከውስጡ። አሁን የፈለገው አዲስ ጓደኛው ቢኖራትም ፍቅረኛ ቢኖራትም፣ ነገር ግን ከናታ ጋር እስካሁን እንደምትወደው ነው ያው የተነገረን፣ ወይም ደግሞ እንግዲህ ያው ሳታስበው ያወጣችው ነገር ነው። ስለዚህ ትወደዋለች ማለት ነው። በጥቅሉ ምንም ማለት አይቻልም። እና ከዚህ በኋላ ኤፍራታ ከታሰረች እሷ ና ናታ ሊጋቡ ነው ወይስ እንዴት ነው? እንትኑ ግን አልፈልግም። ምን ከዚህ በኋላ ትችዋለው ከፈለገ ሰው መኖር አለበት ብላ ነበረ ከዛ በፊት። ስለዚህ አሁን እስካሁን እንደምትወደው ትላንትና አምልጧታል ማለት ነው። በአፍ ወለምታ ነው ወይስ አምልጦሽ ነው? አሁን እንደዛ አካባቢ ችግር የለውም። ሌላ ሉትን ሉሊት እኔ እሷን በጣም ነው የምታስቀኝ። ለእስካሁን ያው ከቤቱ ማንም አያወራትም ራሷ ብቻ አስቅኝ ምናች፣ ያው ብቸኛም ነች አንዳንዴ ታሳዝነኛለች። ግን የሷስ መጨረሻ ምን ይሆን ምንድን ነው የሚለውም እሱን ምንም እኔ አልገባኝም። እስከ መጨረሻው ብቻኛ ነች እዛ ቤት። እነሱም አላስወጧትም፣ አላባረሯትም። እሷም ግን ይሄን ያክል ተገላ ይህን ናክል ብቸኛ ሆና ለመውጣት አልገደደችም፣ እና አንዳንድ ሰው ቢሆን ይሄ ናክል እንደተብሎ ንግራችን ወይ ወይ የት የት ይሄዳል ብለህ አስብ። አላቅም ብቸኛ ሲያደርጓት እስካሁን ከነሱ ጋር ለመቀመጥ ተገዳለች። እነሱም ደግሞ ያው ለቃ ለመውጣት ከፈለገች ትውጣ የሚል ይመስለኛል አባባሉ። ያው ውጪ መላላትም አገለዋታል በጣም ነው የምታሳዝነኝ። ግን እየታቀደው ስለ እሷ አላቅም ማለት ነው። ሌላ ደግሞ ስለ ቤን ማነው፣ ስለ ዳጊና ስለ አቤል ነው። የእነሱ መጨረሳሽ ምን ይሁን? ትናንትና እንዳያቸውት ያው ገኒ ጋር ሄዶ ነበረ፣ በስልክ እያወሩ ነበረ። ገኒና ማነው ማን ነበረ ልጇ ማለት ነው፣ ዳጊ ዳጊ እንግዲህ፣ ያው ተናዷል። የእሱን ድምፅ ሲሰማ እንደው ልክ? እንደ ቀነኒሳ ልበለው አላውቅም፣ እንዴት እንደ ሮጠ አይደል። እንደ ሀይሌ ገብረ ሰላሴ ወይም ደግሞ እንደ ቀነኒሳ በቀለ እንዴት እንደ ሮጠ ሄዳችኋል። ግን ይዞት ነበረ። ከያዘው በኋላስ ሊመታው ነው? ምን ሊለው ይሆናል? ግን እናቱ ጋር ምን ፈልጎ እንደመጣ ነው፣ ይሄ አደለም ለዳጊ የእኛም ጥያቄ ነው። ከተሰማማሽ እኔ እናንቺ ከተሰማማሽ ያለው ነገር ምንድን ነው የሚሰማሙት? ምንስ ለማድረግ ነው የሚለውን የኔ የራሴም ጥያቄ ነው ማለት ነው። ስለዚህ መጨረሻው የምናይ ይሆናል። ነገር ግን የአፌት ተንኮለኝነቱ እስከ መጨረሻው ግን የታገቱ ሴቶች ደግሞ እስካሁን መቆየት አልነበረባቸው፣ እውነት ለመናገር ማለት ነው። ይህን ያክል የተያዙ ምንም መገኘት እንደው መለቀቅ ድሮ ነበር፣ የአፌትም ሴቶቹም መያዝ ሴቶቹ መለቀቅያ ፌትን መያዝ አለበት፣ ያኔ ነበረ። ግን ይሄ ነገር እስካሁን እየተጓደደ እየተጓደደ እየተጓደደ እስካሁን ደርሷል። አሁን በመጨረሻው ሰዓት እንትን እንዳትሉት ያው ከመጣችው ነው ነገሩን። ግን የሆነ እንትን እያለ ነው እንደ መጀመሪያ ምናምን አይደለም። የሆነ እየተጓተ ተጓቱ ተጓቱ ተጓቱ ወደ ገደል እየሄደ ነው። አንዳንድ የሚያስጠሉ ነገሮች አሉ በስርዓቱ እንደተጀመረ በስርዓቱ ቀልጠፍ ቢል የተሻለ ነው፣ እና የቤል ከኋላ የመጡ ከነሱ ምንም የተመሩ ነገር የለም የባሰ ቲቪት ነገር እንጂ ማለት ነው። እና በአሁን ጨከን እየተጨካከለ ነው የሄደ ያለው ኤፍራታ ከተያዘች ኤፍራታ ወደ እስር ቤት ከሄደች ያፌት እንደዚህ የሚቆይ ከሆነ ወንጀለ ሰራው ዝም ብሎ ዞሮ የሚገባ ከሆነ ንጹሐን እንደ ኤፍራታ የሚታሰሩ ከሆነ ይሄ እፍርት ነው እና ይህ ነገር መሻሻል አለበት ብዬ አስባለሁኝ። በተረፈ ግን ሰላማችሁ ይብዛ። ላይክ አድርጉ። ባይ ባይ።